ናታን እያፌትን ገደለው። ነገሮቹ ከአቅሙ በላይ ሲሆኑ እና የሚወዳትን ጨረቃውን ሲወስድበት መታገስ ስላልቻለ እያፌትን በስለት ወቅቶ ገደለው። ይገባዋል። የክፉ ሰው መጨረሻ ይሄ ነው የሚሆነው። ጭራሽ ናታን ያለውን ነገር ሁሉ አሳጥቶታል ብሎ ብሎ ደግሞ በጨረቃው መጣበት። ይሄን ነገር መቋቋም ስላቃተው ጨክኖ ያፌትን ደፍቶታል ማለት ነው። ሰላም ሰላም ውድና የተከበሯችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እንኳን ደህና መጣችሁ። ለቤት ያደስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። ዛሬ እንግዲህ ሐረግ ድራማ ክፍል ሰባ አምስትን ይዤ መጥቻለሁ። ቪዲዮን እስከ መጨረሻው በመከታተል ሀሳብ አስተታችሁን ስጡኝ። እንግዲህ በባለፈው ክፍል ገኒ ከነ ቤዛ ቤት ስለወጣች የቤቱን ስራ መስራት ስላቃታቸው ልምምድ ላይ ይገኛሉ ማለት ነው። ቤዛ እና ጽ እንግዲህ እየተለማመዱ ጽ ሽንኩርት እየከተፈች ምግብ ለሰራው ቤዛ ደግሞ ቤትን በማጽዳት ላይ ነበረች። ከዛም በኋላ እንግዲህ ናታን ደግሞ ቢኒያም ጋር ደውሎ ሂዶ ተገናኝተው ስለ እህቱ ማስጠንቀቂያ ሰጠው። ይኸውልህ ቤኒ፣ እኔ እህቴ ጽ እንዲትጎዳብኝ አልፈልግም። አንድም የምባዋን ዘለላ ማየት አልፈልግም። ስለዚህ ፍቅራችሁን በልክ አድርጉት። አሁን ላይ እሷ አታስታውስም። ምናልባችም ብታስታውስም እንኳን እንደገና ሌላ ጥያቄ ነው መፈጥረው። ስለዚህ ምንም እንኳ ቢፈጠር ፍቅራችሁን በልክ አድርጉት። እኔ እህቴ ስትጎዳ ማየት አልፈልግም። አንተም ደግሞ ጓደኛዬ ስለሆንክ ጓደኝነትህን ላጣው አልፈልግም። ስለዚህ ግንኙነታችሁን በልኩ አድርጉት ብሎ ነገረው። ቢኒም ደግሞ እንግዲህ ጽህን ስለሚወዳት እሱ ችግር የለውም ናቱ፣ ስለዚህ ያታስብ። እኔ እኮ ጽህ እንዲከፋት አልፈለግም ልክ እንዳንተ ነው ማስብላት ብሎ ቃል ገባለት። እሽ በቃ አሁን እኔ ድስኪ ሴቶቹ እዛ ምግብ እንሰራለን እያሉ እየተጫወቱ ነው፣ ስለዚህ በቃ እንሂድና በእነሱ ፈታ እንበል አለውና ወደ ቤት ይዞት ይሄዳል። እቤት ከሄዱ በኋላ ጽና ቤዛ በስራ ተወጥረው ነበረ። እንዴት ሽንኩርት መክተፍ እንዳለባቸውና እንዴት ቤት ማንስ ማጽዳት እና እቃው ራሱ የት እንደተቀመጠ የሚያውቁት ነገር የለም። ለስሙ ሴት ናቸው እንጂ የቤታቸውን እቃ ራሱ የት እንደሚቀመጥ አያውቁም ነበር፣ በግን ለምደው ማለት ነው። ከዛም በኋላ እንግዲህ ቤዛ ቤት ለማጽዳት እየታገለች ጽ፣ ደግሞ ቤቱን እየወለወለች ነበረ። ይህንን መንዘር ሲያዩ በጣም እየሳቁና ፈታ እያሉባቸው ነበረ። ከዛም በኋላ ጽ እንግዲህ ሽንኩርት እየከተፈች ቢኒያም ሳያት ላግዝሽ አንች አንቺ ደረቅ አል ና ጠጋ ሲላት እሷ ግን አልፈልግም፣ ከኔ ራቅ፣ ብቻዬን ነው መስራት ምፈልገው ምን ነው ልምድ የላትም ብለህ ነው እሰራለው እያለችም ስጮህበት ነበረ። እሱ ግን እንደምን ብሎ ሽንኩርቱን ከተፈላት። ከዛም በኋላ ቤዛም ደግሞ በምታየው ነገር ተገርሟለች። ናታን ደግሞ ባየው ነገር እሱና ጨረቃውን አስታወሰ። እንዴት ምግብ እየሰራች ዛሬ እኔ ነኝ ምግብ እምሰራው ቢጣፍጣቸውም ባይጣፍጣቸውም ዛሬ የኔ ምግብ ነው የምትበሉት እያለች ስትለው ያን ነገሮች እያስታወሰ ፈዞ ነበረ። እንግዲህ ያፌት ደግሞ ኤፍራቷ ወደ ናታን ቤት መምጣቱን ሎሌት ነግራው በዛ ተናዶ ጉሮሮዋን አንቋት ነበረ፣ ሴት ጥል ያረጋ ሲል ከመሞቷ በፊት ግን አሽቀንጥሮ ሶፋው ላይ ጥሏት ነበረ እና ባየችው ነገርና በሆነባት ነገር በጣም ደንግጣ ነበረ። ከዛ ያፌትም ደግሞ ስሜታዊ ስለሆነ ንግስቱን ሲያንቃት አልተሰማውም ነበር። በኋላ ግን ሁለተኛ እዛ ቤት እንዴት ትሄጃ? አልፈልግም። እኔ በጣም ነው ምቀ ነው እምወደውን ነገር ሰው እንዳይብኝ አልፈልግም። ያ ናታን እንደወስድብኝ አልፈልግም። የእኔ የሆነን ነገር ማንም ሰው እንደወስድብኝ አልፈቅድም። ታውቂያለሽ፣ በልጅነቴ ጀምሮ የእኔን የሆነ ነገር ሲወስዱብኝ ያደግኩት። አሁን ግን ራሴን ችያለሁኝ። ማንም አይነካኝም። የምፈልገውን ነገር የኔ የማድረግ አቅሙ አለኝ። ተደራጅቼ ጉልበት አግኝቻለሁ። ስለዚህ ማንም ሰው አንቺን እንዲነካብኝ አልፈልግም። ስለዚህ ሁለተኛ እዛ እናታን ቤት ሄደች ቢሉኝ እገልሻለሁ ብሎ አስፈራራት። ኤፍራታም ደግሞ ይቅርታ፣ እኔ እኮ ለሌላ ነገር አይደለም የሄድኩት ልብሶችን ላመጣ ነው ብላ ዋሸችው። እሱም ደግሞ እዛ ቤት እንድትሄድ ስላልፈለገ ልብስ ብቻ ፈለገሽ ነው የሄድሽው ልብስ ብትፈልጊ ኖሮ እኔ አልገዛልሽም ነበር። እኔም ቢያልኩሽ ከፈለሽ ሙሉ ቡቲኮን አላመጣልሽም እያለ ጮኸባት። ኤፍራታም እንግዲህ ይቅርታ ጠይቀችው። በድጋሚ አይደገመኝም፣ ይቅርታ አድርግልኝ አለችው። እንግዲህ ቤት ውስጥ ደግሞ ናታንና ቢኒ በሚሆነው ነገር እየተገረሙ ነበር። እንደምንም ብለው ምግባቸውን ሰርተው በሉ። ከዛም በኋላ ደግሞ ሻይ እያፈላች ነበር ሎሊት ትመጣና እዚህ ቤት ቆይ ምን እየተካሄደ ነው አለቻቸው እንደምታዩ ምግብ ሰርተን በላን ገነት ስለሌለች ምግብ እየሰራን ነው አሁን ደግሞ ምግቡን ስለጨረስን ቡና እያፈላን ነው ሻይ እያፈላን ነው ስለዚህ ቁጭ ብለሽ መጠጣት ከፈለሽ ከኛ ጋር መሆን ትቻለሽ አለች ከዛም በኋላ ሎሊት ደግሞ እንዴ ገነት እኮ አሁን መሄድ አልነበረባትም እንዴት ትሄዳለች ሌላ ሰራተኛ ትክሳና መጣ እንዴት መሄድ ትችላለች እዚህ ቤት እኮ የፈለገችውን የማድረግ መብት የላትም። እኛ ህጅ እስካላልና ድረስ መሄድ አልነበረባትም እያለች ተናገረች። ቤዛም ደግሞ የወልሽ ሎሌት ገኒ እኮ እዚ የቆየችው ለልጇ ብላ ነው እንጂ ልጇ ዚኬ የሌለች ደግሞ ልጇ ሌላ ቦታ ከሆነች እዚ ቤት የምትቆይበት አንዳችን ምክንያት የላትም። ስለዚህ መሄዷ ጥሩ ነው። እኛም ደግሞ ሴትነታችንን እየፈተሽ ነው። ስለዚህ እንደዚያ አትናገሪ ትላታለች። ከዛም በኋላ እንግዲህ ጽህ በቃ አትጨቃጨቁ፣ ሻይ እያፈላች ነው፣ በቃ ኑ ቁጭ በሉና ሻውን ጠጣ አላቸው ናታን። ከዛም በኋላ ጽህ ሻውን አፈላልታ ይዛ መጣችና ለእያንዳንዳቸው ቀርታ ሰጠቻቸው። ከዛ ሎሌት ልታነሳ ስትል አንችማ ቆይ እኔ በእጅ ሰጥሽ አለሁ፣ ደግሞ ሲበርድልሽ ትጠጫለሽ፣ እንዳትቃጠዬ አለቻት። ከዛም በኋላ እሺ ብላ ሻዋን ከሰጠቻት በኋላ በቃ እኔ ሳህኑን ልውሰደው አለች አለችና፣ ወደ ክችን ሄደች መስላ እዛ ሳህኑ ላይ የፈሰሰውን ሻይ ሉሊት ላይ ታፈስባታለች። እላዋ ላይ ስደፋው፣ ኦ፣ ይቅርታ ደፋውብሽ፣ ይቅርታ። እኔኮ ብርጭቆዎችን ስላነሷቸው ባዶ መስሎ የነበረ እና እንደፈሰሰበት አላወኩም ነበር። በቃ አሁን እጅና ታጥቢና ልብስ ቀይሪ ደግሞ ሻዩ ስኳር ስላለው ሲደርቅበት ዝንቦቹ እንዳይወሩሽ አለቻት። ሎሊት ደግሞ ካንቺ የበለጠ ዝምባል እንዴ? አንቺ የሰው ዝምብ አለቻት። እና ትታት እየሮጠች ወደ መታጠቢያ ክፍል ትሄዳለች። ላይ እዛ ሜዳ ደግሞ ጽ አውቃ ስለነበር ይቅርታ እኔ ኩንደዝ ማድረግ ፈልጋ አልነበረም እያሌ ታስመስላለች። እንግዲህ ጽ እየተበቀለቻት ነው። በራሷ ፍቃድ ከዛ ከቤት አብዳ እንድትወጣላት ትፈልጋለች። ከዛም በኋላ ቤዛም ደግሞ አውቃ እንደደፋችባት አውቃ ነበር። ረባክሽ ሳታውቂ ነዋሪ የደፋሽባት በእኛን ማመሸወዳ አትቼም አሏት። ቆይ ለምንድን ነው ማታምኑኝ? አለችና በቃ አሁን ወደ ለሌድና ጃኬት ልደርብ እየበረደኝ ነው አለቻቸው። ከዛም በኋላ ሎሊት እንግዲህ ሂዳ እየታጠበች ልትታጠብ መታጠቢያ ክፍሉ ከገባች በኋላ ጽት ሄድና መስኮቱን ትከፍትባታለች፣ በሩን ትከፍትባታለች። ይሄን ስታይ ሎሊት በጣም ፈርታ ነበር እንዴ ቆይ እኔን የምከታተል መንፈሳል እንዴ? ምንድነው ምንድነው? በሩን የከፈተው ማን ነው? መስኮቱን የሚከፍት ናታን አንተን እያለችም ስትጠራ በፍርሃት እየፈለገች ነበረ። ከዛም በኋላ ሎሌት በጣም ፈራችና ሩጣ ወታ ወደ ታች ስትሄድ ጽ ቀድማ ትሄደችና እንዴ ጃኬት ትልልበስ ብለሽ አልነበር እንዲ ሄድ ሸዋሏት እሷም ደግሞ አይ እኔ እኮ ዛ ላይ ድረስ ከሚሄድ ብዬ ከኤፍራታ ክፍል ሲሄድ ደግሞ እሷ ሳጥን ውስጥ ደግሞ ምንም ልብስ የለም ስለዚህ ተመለስኩ። በቃ አስፈላጊ አይደለም አለች ከዛ ናታን ደግሞ ፅ አመመሽ እንዴ ሆስፒታል ልውሰድሽ አላት ጉህ ወንድሜ አንተ በቃ ከሆስፒታል ጋር ያለ ቁርኝነት ምንድ ነው ሆስፒታል ሆስፒታል የምትለው በቃ ተወኝ እኔ ደህና ነኝ አለችው ከዛም በኋላ ሎሌት መጣችና ና የተንሸከከች ምን ሆነች ነው ደግሞ እንደዚ የፈራሹ አሏት አይ ምንም አልሆንኩም እኔ እኮ እዛ ላይ ድረስ ብቻን ከመቀመጥ ብዬ እዙ እናንተ ያላችሁበት ቅርቡ ልምጣ ብዬ ነው ብላ ተዋሻቸዋለች እንግዲህ ጽ ሎሊተን እያስፈራራቻት ነው ምክንያቱም በራሷ ፍቃድ በፍርሃት ቤቱን ለቃላት እንድትወጣ ስለምትፈልግ ብቻ ነው ያናደረገችው። ሰራውልሽ እያለች ተናገረችዋት። ቢኒያም እንግዲህ ጽ ስለተቀየረችበት በጣም ተጨናንቆና አስቦ ይገኛል። ከዛም በኋላ ገነት ጋር ሂዶ የተፈጠረውን ነገር ሁሉ ተክዞ ነገራት። ገነትም ደግሞ የውል ቢኒ አንተ ጠንከር ማለት አለብህ። ፍቅር አሁን ላይ ቀላል እየመሰለኝ ነው። በቃ ተራ ነገር ነው እንኳን አንተና ጽ ቀርቶ ልጅና ናታን እንኳን ተለያይተዋል። ያን ሁሉ ስቃይ ያን ሁሉ መከራ አብረው ካሳለፉ በኋላ ይሄው እንደተራ ነገር ተለያዩ። ስለዚህ ከነሱም በኋላ የሚፋቀር ሰዎች እኔ አላምንም። ስለዚህ ለሁሉም ነገር ራስን ዝግጁ ማድረግ አለብህ፣ የሚመጣውን ነገር በጸጋ መቀበል አለብህ አለችው። ከዛም በኋላ ቢኒም ደግሞ እንደገና ምን እያልሽ ነው? እኔና ጽኮ ብዙ ነገር አሳልፈናል፣ ብዙ ነገር አውርተናል፣ ብዙ ነገር አልመናል። ስለዚህ ይሄ እንዴት ሊሆን ይችላል? እና አትወድም እያልሽ ነው አላት አይ አትወድም ሳይሆን ብትወድም ደግሞ ነገሮቹ የሆነ ሰዓት ሊቀየሩ ይችላሉ ስለዚህ ለሁሉም ነገር ዝግጁ ሁና ያልኩ አታይኝም እንደ እኔ እኔኮ ልጅን በማጣቴ በጣም እየተሰቃየው ነው ናታንን ብታፈቅረውም ነገር ግን ከምታፈቅረው ሰው ጋር መኖር አልቻለችም እዛ ረመኔ ቤቱና እስካሁን እኮ ብቸኝነት እየተሰማት ብቻዋን እየተሰቃየች ይሆናል ማን ነው የሚረዳት? ማንም አልተረዳትም። እኔም በልጄ ስቃይው እየተሰቃየሁ እገኛለሁኝ ብላ ቢኒያም እንግዲህ ገንዬ አይዞሽ፣ አንቺ አትጨናነቂ፣ እኔ የገባሁበት ገብቼ ኤፍራቷን ልጅሽን አመጣልሻለሁ፣ ገድየውም ቢሆን አመጣልሻለሁ ብሎ ቃል ገባላት። ስለዚህ ቢኒያም አሁን ኤፍራታን ከያፌት እጅ ለማውጣት ዝግጁ ነው፣ ወስኗል። ለገነት ሲል ገነት ብዙ እየተሰቃየ ስለሆነ ከእናቷ አቅፍ ለማምጣት ወስኗል። እንግዲህ በስተ መጨረሻውም ናታን ከቤት ይጠፋል። የት እንደገባ እንኳን አይታወቅም። ከዛም በኋላ ቤት እየፈለጉ ሲጨናነቁ ነበረ። ለውሊት ደግሞ ሂዳ ገኒን፣ እንዴት ማንም ሰው ሂጂ ሳይልሽ ተሄጃለሽ? ደግሞ ቤት ሻምራል ከውጭ እንደሚያወጡ አይደለም አንቺ ብልጥነሽ፣ አለቻት። ከዛም በኋላ ምን ይደረግ ብለሽ ነው? እኔ እንደሌሎች ጉራ አላበዛም፣ ባለ ነገር ደስተኛ ነኝ፣ አለቻት። ከዛም በኋላ እንግዲህ ወይ አንዳንድ ቀን ለምንድነው ነው አንዳንድ ቀን እየመጣሽ እቃም ማታጥብልን ልብስም ማታጥብልን ብላ ነገረቻት። አይ እኔ እንኳን አልመጣም? እዛ ቤት አልመጣም አልያጥብም? አንቺ ራስ ሽጣቢው አለቻት። ከዛም በኋላ እንዲ እኔማ እንዴት አጥባለሁ አለቻት። ለነገሩ አንቺ እቃ ማጠቤት ታቂና የወንድ ልብስ የወንድ ኪስ ማጠብ ነው እንጂ አለቻት። ከዛም በኋላ ለሌታን አዳብ ድግ ሰተለ ዳግም ይመጣና ና እንዴ ማየቀውን እኮን ያጥብልሻለሁ ብዬሽ ነበር፣ ለምንድ ነው አረፍት ማታደርጊው ይላታል። ከዛም በኋላ በነገር ጠቅ ያደርጋት ና ለሌት የእናቱ ልጅ አለች፣ ና ትታቸው ትወጣለች። ከዛም በኋላ እንግዲህ ናታን ጠፍቶ ስለነበረ በስልክ ለመደወል ወሰነች፣ ጽ ኤፍራታ ጋ ከዛ እሷ አሁን ከነቤዛ ፊት ልክ እንዳላስታወሰች እና ልክ እንደ ድሮ አርጋ እያስመሰለች ነው ከዛም በኋላ ኤፍራት አጋ ደውላ ሄሎ ጺ እንዴን ደህና ነሽ? ምን ነው ሰላም አይደለሽ እንዴ ስትላት የውልሽ ወንድሜ የት እንዳለ ታውቂያለሽ ወይስ አታውቂም? ብላ ኮስተር ብላ ስታናግራት እንዴ ጺ፣ ቆይ ወደ ድሮ ማንነትሽ ተመለሽ። እንዲህ ምንድን ነው የተፈጠረው? ናታን ምን ሆኖ ነው እያለ ብጠይቃትም እዛ እነ ቤዛ እየሰሟት አጠገቧ ስለሆኑ እንዲነቁባት ስላልፈለገች አሁን የምታውቂ ነገር ካለ ስለ ወንድሜ ተናገሪ የት እንዳለ ባቅን የጠየቅሽ ነበር እንዴ አንቺ እንኳን ባታዩ ባልሽ ከሱ ዙሪያ ስለማይጠፋ ያለበትን ከሰማሽ ንገሪኝ አለቻት እመኝ ጽህ እኔ ያፌት የት እንደሚውል ምን እንደሚያደርግ እማቀው ነገር የለኝም ጠዋት ከቤት ወጥቶ ማታ ነው የሚመለሰው ስለዚህ እኔ ምን እየሰራ እንደሆነ እማቀው ነገር የለኝም አለቻት ከዛም በኋላ ስልኩን ዘጋች እና ተለያዩ ኤፍራታ በናታን መጥፋት ተጨናንቃለች ያፌት ደግሞ ብቻውን በጨለማ ሲሄድ ናታን መጥቶ በስለት ወጋው። ያፌት ወደቀ። በጣም ይገርማል። ይገባዋል፣ የእጁን ያገኘው ያፌት ጭካኔው ነው መጨረሻ ላይ እንደዚህ ያደረገው። በስተ መጨረሻም ያፌት በናታን እጅ ሞታል ማለት ነው። ውድና የተከበራችሁ ቤተሰቦች ሐረግ ድራማ ክፍል 76 ይህን ይመስል ነበር። እስካሁን ስለ ተከታተላችሁ ከልብን ማመሰግነው። በያላችሁበት ሰላማችሁ በዚህ ቲበልልኝ